ነገ ምሽት በአውሮፓ ሊግ ለፍጻሜ ከቶትናሃም ጋር የሚጫወቱት የማንቸስተር ዩናይትድ ዋና ሰልጣኝ ሩበን አሞሪም የአውሮፓ ሊግ ዋንጫውን ካላሸነፍን ምንድነው ትርጉሙ ሲሉ ከጨዋታው በፊት ተናግረዋል። ነገ ምሽት የዓለም እግር ኳስ አፍቃሪ አይኖች ሁሉ ወደ ስፔኗ ከተማ ቢልባዎ ያማትራሉ። ለምን ቢባል ሁለቱ የእንግሊዝ ክለቦች ቶትናምና ማንቸስተር ዩናይትድ በአውሮፓ ሊግ ፍጻሜ መገናኘታቸው ነው። እነዚህ ሁለት ክለቦች በውስጥ ሊጋቸው ደካማ የሚባል ጉዞን ማድረጋቸው የደካሞቹ የፍጻሜ ጨዋታ እስኪባል አሰይሞታል። ይሁን እንጂ ቶትናምና ተጋጣሚው ማንቸስተር ዩናይትድ በውድድሩ ጠንካራ የሚባል ጊዜን አሳልፈው ነው ለፍጻሜ የደረሱት። ከፍጻሜው ጋር በተያያዘ የቀይ ሰይጣኖቹ አሰልጣኝ ፖርቹጋላዊው ሩበን አሞሪም በሰጡት ሀሳብ ማንቸስተር ዩናይትድ ለፍጻሜ መድረስ ሳይሆን ዋንጫውን ካላሸነፈ ምንድን ነው ትርጉሙ ሲሉ ተናግረዋል። የእንግሊዙ ክለብ ማንቸስተር ዩናይትድን ከያዙ ወዲህ ከሚዲያ ጋር ከአራት መቶ በላይ ቃለ ምልልስ ያደረጉት አሞሪም እንደሚሉት ወደ ስፔን የተጓዝነው ዋንጫውን ለማሸነፍ እንጂ ለፍጻሜ ደረሱ ብሎ የሚያወራለን አይኖርም። ይሄ ትዝታ ነው የሚሆነው። ስለዚህ ፍጻሜውን ማሸነፍ አለብን ሲሉ በአጽንኦት ተናግረዋል። በመጨረሻም አሰልጣኙ ይህንን አሉ። ተጋጣሚያችን ቶተንሃም በሊጉ እናውቀዋለን፣ እነሱም እንዲሁ ጠንቅቀው ያውቁናል። ስለዚህ ጥሩ ጨዋታ ሳይተን ዋንጫውን ይዘን መመለስ አለብን ሲሉ ተደምጠዋል። የቶተንሃምና የማንቸስተር ዩናይትድ የአውሮፓ ሊግ የፍጻሜ ጨዋታ ነገ ምሽት አራት ሰዓት በስፔኗ ከተማ አትሌቲኮ ቢልባኦ ሳን ማሜስ ባሪያ ስታዲየም የሚደረግ ይሆናል።